ሰራተኛ ይሄን ወንጀል ፈጽማለች የሚል አንድም አይነት መግለጫ አላወጣም። ግን ወላሂ በጣም ያሳዝናል። ምክንያቱም የቀጣት ቅጣት ትልቅ ወንጀል ለሰሩ ስደተኞች የሚቀጣ ቅጣት ያሳረፈባት ማለት ነው። ግን ለምን ማስጠንቀቂያ ማታርገኝ፣ ማስጠንቀቂያ ማትንሳኝ ይላል ያገረ ሰው ሲተርት። በዚህ አጋጣሚ አረብ ቤት ውስጥ ኩንትራት የምንሰራ ልጆች ሁሌም ቢሆን በተጠንቀቅ ዝግጁ ሆነን እንደ እንግዳ ወይም እንደ መንገደኛ ሆነን ነው መቀመጥ ያለብን። የኔ መዳም ጥሩ ነች፣ የኔ ሰዎች ጥሩ ናቸው ብላችሁ እንዳትዘናጉ። ምክንያቱም አረቡ ለታወቅምና። ወላሂ በጣም ነው ያሳዘነች። ምን ችግር አለ፣ ቢያንስ አሳፍሮ እንኳን ቢተዋት ይሄን ያክል ቅጣት በምን ወንጀሏ ነው አላቅም። አንዳንድ አረቦች ጥጋባቸው ይሄ ነው አይባልም። አዲስ የመጣችሁ ቶች በተለይ ይህም ቪዲዮ ልብ ብላችሁ አድመጡት፣ ይጠቅማችኋልና ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ክርስቲያኑ ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሪት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። አንዳንድ እህቶች ኮመንት ላይ መይሙና ነችው እያላችሁ የምጠይቁ እህቶች አላችሁ። አዎ መይሙና ነኝ። ያኛው ቻናል የተዘግቶብኝ አዲስ ቻናል ከፍቼ ነው ማለት ነው። ውድ ቤተሰቦች፣ የሀገሬ ልጆች፣ ሁሌም እንደምላችሁ በአንዳችን እየደረሰ ባለው ነገር ሌሎቻችን ልንማር ግድ ይለናል ብያምናለሁ። ዛሬም ልክ እንደ እኔ ኮንትራት ቤት ለምንሰራ ልጆች ያስተምረናል ያልኩትን የአንዲት እህታችን የሚያሳዝን ቪዲዮ አይቼ ማለፍ ስላልቻልኩ በሱ ጉዳይ ነው የመጣሁት፣ ማለት ነው። ይህ ቪዲዮ የሚመለከተው ኩንትራት ቤት የምንሰራ ልጆችን ነው። ምክንያቱም እኛ ኩንትራት ቤት የምንሰራ ልጆች ብዙ ህይወታችን በእነሱ ፕላን ነው የሚመራው። ምክንያቱም ከነሱ ቤት እስካለን ድረስ በእነሱ ኃላፊነት እንጂ እኛ በመብታችን የምናደርገው ነገር የለም ማለት ነው። በተለይ ከዚያ ቤት ከገባን ከሁለት ወር ከሶስት ወር በኋላ የመኖሪያ ፍቃድ ከተሰራልን በኋላ ሀታ መክተብ እንኳ ቢመልሱን እነሱ ካላዘኑልን መክተቡ በራሱ የሚያደርገው ነገር የለም ማለት ነው። ምክንያቱም ከፊሎቻችን ስለሆኑ፣ ውድ ቤተሰቦች፣ የሀገሬ ልጆች፣ ልጅቷ ሆነን ለመናገር በጣም ነው ያሳዘነች ወላሂ። ብዙ ጊዜ የተለመደ ነው ይሄ አዲስ ነገር አይደለም። የተለመደው ነገር ምንድን ነው? ሳናስበው መሳፈር፣ ሳናስበው ማሳፈር ምናምን ነገር የተለመደ ነው። ይች ታችን ግን መሳፈር ብቻ ሳይሆን ልክ ትልቅ ወንጀል የሰሩ ስደተኞች የሚቀጡትን ቅጣት አሳርፎባታል ማለት ነው። ግን ለምን እሱም ምንድን ነው መሰላችሁ? ከአሁን በፊት ስለ ልጅቷ ያልሰማችሁ ልጆች ልንገራችሁ። ልጅቷ ኮንትራት ነች። እየሰራች እያለ ሰውየው ድንገት እቃሽን ረትብ ወደ ቢሮ ልወስድሽ ነው ይላታል ማለት ነው። እሷም ቢያንስ ቢሮ ከሄድኩ እንኳ ሌላ ቤት ቀይሬ የመስራት እድል ይኖረኛል ብላ ካልፈለጉ ምን አድርጋለሁ ብላ እሽ ብላ ከሰውየዋ ጋር አብራት ጓዛለች ማለት ነው። ከሄደች በኋላ ግን ስታዩ የወሰዳት ቦታ ቢሮ ሳይሆን ኤርፖርት ላይ ነበር ማለት ነው። ኤርፖርት ላይ ስድርስ ፓስፖርቷን ሲሰጣት ወደ ሀገሯ አልትሄድ እንደሆነ ስታውቅ፣ ልጅቷ በዚህ ሁኔታ ውስጥ በዚህ ጊዜ ወደ ሀገሬ መሄድ አልፈልግም መባክን ትሆኝ እያለች ትማጸነዋለች ማለት ነው። ይሄ ብቻ አይደለም፣ ወደ ሀገሯ መሳፈሯ ብቻ አይደለም። የሀገሬ ልጆች በጣም ትልቅ ግፍ ነው የፈጸመባት ሰውየው ማለት ልጅቷ ጥፋት ሊኖርባት ይችላል። ይሄ ነው ግን ተብሎ የተገለጸ ነገር ያየሁት የለም። ስለዚህ ያየሁት የሰማሁት ከሌለ ደግሞ እሱ ያስቀምጠውን ነገር አይቼ ብቻ ነው የምፈርደው ማለት ነው። እሱ ምንድነው ሰውዬው አብሮ አለ እየተማጸነች ነው። ሰዎች ራሱ ሲጠይቁት ይሄን አድርጋ ነው ይሄን ቅጣት የቀጣዋት አላለም። ምንድነው ያደረገባት? ድጋሚ ወዳለችበት ሀገር እንዳት እንዳትመለስ አድርጓታል። ገብቷቸዋል? ከዚህ እሱ ከሸኛት በኋላ እንኳን ኤርፖርት ላይ ኤርፖርት ላይ ጠፍታ ድጋሚ ገብታ እንድሰራም አልፈቀደላትም። ወይንም ደግሞ ወደ ሀገር ገብታ ድጋሚ ተመልሳ ወደዚህ ሀገር እንድትገባ አላደረጋትም። ከዚህ ሀገር እንዳትገባ ነው ያስመታባት ማለት ነው። ግን ለምን ይሄ ነገር የሚደረገው? ደግሞ ትልቅ ወንጀል ለሰሩ ሰዎች እንጂ እንደዚህ ባለመግባባት ወይንም ደግሞ እነሱ ያልፈለጉ አሰራተኛ ስለሆነች ብቻ ይሄን ነገር የማድረግ እንትን የለም። እስከዛሬ ሰምቼ አላቅም። አዎ ብዙዎቻችን ሳይፈልጉ ይሳፈራሉ። ይሄ ያለ ነገር ነው ግን እንደዚህ ከባድ ቅጣት ግን ሲቀጡ አይቻል። አቅምና ሆነም ለመናገር ልጅቷ በጣም ነው ያሳዘነች። መቼም ወዳ ወይንም ፈልጋ አይደለም ወደ ሀገር ያለ እድሜ ያለችው ገብቷችኋል። አንድ የመጣችበት ድዋን አልከፈለችም ይሆናል። ሁለት ብቻ ብዙ ችግር አለብን። ገብቷችኋል። ማንም ሰው ሀገሩ ገብቶ በነፃነት መኖርን የሚጠላ የለም። ግን ትናንት ጥለው የመጣችሁን ችግሯን ሳትቀርፍ አሁን መመለሱ ስለከበዳት እንጂ የእሱ ቤት ናፍቋት አይደለም። ተቀጥሮ መስራቱ እንቅልፋቶ መስራቱ ናፍቋት አይደለም። ወደ ሀገር ያልገባም ያለችው ያለባትን ችግር እሷና እሷ ብቻ ናት የምታውቁ፣ እና ግን በጣም ነው የሚያሳዝነው። ስለዚህ ለምን አመጣሽ ቪዲዮን ካላችሁኝ፣ ለእሷ ላ የተሻለ ነገር ይስጣት። አንድ እንደዚህ ያለ ነገር ሲገጥም ምንድን ነው ማድረግ ያለብን የሚለውን ነገር ማየት ነው። ሌላኛው ደግሞ ኩንትራት ቤት የምንሰራ ልጆች ሁሌም ቢሆን በተጠንቀቅ ግብቷቸዋል፣ አይደለም ገና አዲሱ ናችሁ ይቅርና፣ አስር አመትም ስሩ አስራ አምስት አመትም ስሩ ሶስት ዓመትም ስሩ ሁለት ዓመትም ስሩ፣ እውነቴን ነው የምላችሁ። ያው ሁሉ አመት በሰላም ከእነሱ ጋር ጥሩ ግንኙነት ኑራችሁ ተግባብታችሁ ስትሰሩ ብትኖሩ እንኳ ማለት ነው ከለታት አንድ ቀን አንዲት ትንሽዬ ጥፋት ብትገኝባችሁ፣ ያን የአመታት ድካማችሁን ከንት ነው የሚከቱት። ወላሂ አረብ ውለታ የሚባል ነገር አያውቅም ማለት ነው። ስለዚህ አረብ ቤት ውስጥ ኩንትራት የምንሰራ ልጆች ስንኖር፣ ዝግጁ አለ አይደለም። ለምሳሌ ነገ መንገድ ካለብን የምንጓዝ ከሆነ እቃችን ረትበን ተዘጋጅተን ነው አይደል የምናድረው። ልክ እንደዚህ አሁን ነው መኖር ያለብን። አንድ ኮተት አለማብዛት፣ አረብ ቤት ውስጥ ኩንትራት ቤቱ ናችሁ። እቃ አለ መግዛት እቃ አታብዙ። ሁለተኛ ደግሞ ብራችሁን እንዳለ ማጣችሁ አትላኩ። የተወሰነ ለእጃችሁ የሚሆን ብር ሁሌም ቢሆን አስቀምጡ። ለምን ብትሉ ዛሬ ላይ ተግባብታችሁ መስራታችሁን አትዩ። ገብቷችኋል። ነገ ምን እንደሚፈጠር አላውቅም። ውጭ ብባል ያለኝ አማራጭ መውጣት ብቻና ብቻ ነው። ምክንያቱም ይህ ሰው ቤት ስለሆነ። ገብቷችኋል። ግን ደግሞ ከዚህ ቤት ስለወጠው፣ ከዚህ ሀገር ስለወጠው ብቻ የኔ ህይወት ቆመ ማለት አይደለም። ገባችሁ። አሁን ህይወታችን በጣም ተደናግጣለች። በጣም ግራ ተጋብታለች። የተደናገጠችበት ምክንያት ደግሞ ይህ ነገር ይመጣብኛል ብላ አስባ ስለማታውቅ ይሆናል። ገባችሁ። ይህ ነገር ሊከሰትብኝ ይችላል ብለን ግን ተዘጋጅተን አቅደን ነው ከተቀመጥን ድንገት እንኳ ቢከሰትብን አንደነግጥም። ለምን መጀመሪያ ስለተዘጋጀንበት ማለት ነው። እና ከእነሱ ቤት ስለወጣን ብቻ ህይወታችን ያቆመ በቃ፣ የኛ ህይወት ያለቀለት ይመስል እንደዚህ መሆን የለብን። ገብቷችኋል። በቃ ነገም ሌላ ቀን ነው፣ ህይወት ይቀጥላል። ሀላስ ሀገሬን ገብቼ ሌላ ሀገር ሄጄ ሰርቼ መለወጥ እችላለሁ ብላችሁ ራሳችሁን ማሳምን ያለባችሁ እንጂ ምንም ትርጉም ለሌለው ነገር ልክ እንደዚህች እህታችን ራሳችሁን አትጉዱ ማለት ነው። እና ወላሂ እውነት ለመናገር የአንዳንድ አረቦች ጭካኔ ይህ ነው አይባልም። እንዳልኳቸው አሳፍሮ ብቻ ቢተዋ ችግር አልነበረው። ስለዚህ ሁልሽም ኩንትራት ቤት ያለች ሰራተኛ ነገ በኔ ብለሽ ተጠንቀሽ ተቀመጭ። የኔ አረብ ጥሩናት፣ የኔ መዳም ጥሩናት፣ ይሄ ይሰራ ባረብ ቤት አይሰራም ይሄም ማለት ነው። ሁሌም ዝግጁ ነው የሚለው እና በእርግጥ መጥፎዎች እንዳሉ ሁሉ ጨካኞች እንዳሉ ሁሉ ብዙ ሮሮሆችም አሉ። ከስድስት ወር በፊት ይመስለኛል አንዲት ልጅ ከመዳሟ ጋር ተጣላችና መዳሟ ባሏን ወዲሁን ካላሰፈርካት ትለዋለች። ምንድና ያለቻት ልጅቷ፣ አንቺ በጣም ስለምትጨቃጨቂ ከአንቺ ቤት የሚመጡ ሰራተኞች ፀጉራቸው እንኳ ተዶ ነው የሚሸብትላታለች ማለት ነው። በዚያ ስትናድድ ካላሳፈርካት አለች። ባልየው ግን አላህን ስለሚፈራ ጥሩ ሰው ስለሆነ የሷን ርዚቃ አልቆርጥ ማለትና የኔ የሰውዩ የዚያት ምኝት ሚስቱ ሰራተኛ ነች ማለት ነው። ለሷ ይምሰል ሹፌሩ ወደ ኤርፖርቱ ወሰዳት አለና፣ ከሄደ በኋላ ከሚስቱ ከተነጠለ በኋላ ግን ወደ ኤርፖርት ሳይሆን ወደ ዚያኙ ቤቱ ወሰዳት አለ። ወደ ኔ ወዳለሁበት መጣች ልጅቱ፣ መጣ ላይ ተቀበላት አለ። መጣች ስትመጣ በሁለት ጥቁር ኪስ ነበር ልብሷን ይዛ የመጣችው። አላህ አቆያት የኔ ሴት ውሻ ሻንጣ ሰጠቻት፣ ልብሷን ረተበች ማለት ነው። ከዚያም ሰውየው መሄድ አልፈልግም ብለሻል፣ እኔ ለሌላ ሰው ልሸጥሽ ነው አለ። እሷን ሲሸጣት እሱም ብር ተቀበለ። እሷም ደግሞ እስካሁን ድረስ አልሐምዱሊላ ጥሩ ቤት ገጥማት እየሰራች ነው ያለችው ማለት ነው። ምንላችሁ ፈልጌ ነው ቢያንስ ባልየው እንዲያስትል ሚስቲቱ ጥሩ ሰው ሚስቲቱ እንዲያስትል ባልየው ጥሩ ሰው ቢሆኑ መረዳዳትም ነበር ማለት ነው። እነዚህ ግን በምን ወንጀሏ፣ ምን አድርጋቸው፣ ምን አስከፍታቸው ይህን ውሳኔ እንደወሰንባት አላውቅም። ግን አላህ ማስተዋል ንስጣቸው እንጂ በአንዲት ድሃ በአንዲት ምስክላ ርዚቋ መቁረጠዋል በቀው ብሎ ደግሞ ይሄን ያክል ከባድ ቅጣት ባይጣልባት ጥሩ ነበር። ግን ጥሎባታል። ድጋሚ ወደዚህ ሀገር እንዳትመለስ ነው ያደረጋት። እና ስለዚህ ሁሌም ቢሆን የሰው ቤት አያኮራም። አላህ ከሰው ቤት ያውጣን። ሲቀጥልም ደግሞ ከሰው ቤት እስካለን ድረስ ጥንቃቄ አድርገን ዛሬ ላይ በእህቶቻችን እየደረሰ ያለው ነገር ነገም በእኔ ሊደርስ ይችላል ብለን ሁላችንም አስበንበት ተዘጋጅተን እንቀመጥ። ኮተት ነገር አሰብስቡ፣ ለእጃችሁም ብር አስቀምጡ። እንደዚህ ያለ ነገር ሲደርስባችሁም አትደናገጡ። አላህ ያለው ነው የሚሆን ነው የምላችሁ።